አፈር ቤ አፈር ያብላሽ። አሁን እንዲሁ ያይ ያይ ሰው ይሁን አንቺ ታሮጪኝ ወይ? ምንድን ነው መሆነሽ ነው? ምን እያደረክ ነው? ምን እያደረክ ነው? ምን አደርጋለሁ እዚህ ምን የሚደረገው ነው እንጂ። ምንድን ነው መሆነሽ ነው? ቶማ የሰራኝ ስራ። ማን አባቱ ነው? ምን ሰርቶሽ ነው? ባለቤቴ ነው እንጂ ምን አባቱ ሰራሽ? ቶማ እንደ ወንዶች አይሰራ፣ ዝም ብሎ ያፋድሳል። ስራ ማ እኮ እንደማይሰራ አውቃለሁ። እና ምን ታደርጊው ነው? በዚህ አናቱን ውሃ አላረገውም፣ አናቱን

በእርግጣ ይደክማል። እንዲ ቀን እኮ በዚያም በዚያም እኮ ሲል ነው ተጋድሞ የሚውል እና ይዞ ምንም እኮ ን ቤት ኧረ መግባቱ ነው መስልና አንተ። ኧረ መግባቱ ነው በሪሁን፣ ዛሬ ደህና አልታፍሽ ነው። እንደት የታባቱ ዱንያ፣ ስለ አውዲዬ እቤት ድረስ አንደኛው እንደዚህ እግሩን ሰብሮ የገባ እሱ ሲጀመር እኮ ምንም እኮ ለእንትንም ቢሆን ሰው አይደለም። እህ አሁን እኛ ቤት እጆ ቀስ ሁሉ የሚሰራው ስራ እንጂ በወጣ በገባ ቁጥር እኮ ምንም እኮ ማይጠቅም ሰው እኮ እና ግን አንቺ ጨከንሽ። በቃ አሁን

ዱላ የምታነ ሰው ጉዳ ያለ ያሉ ወገብ ሽንጥን ለግተህ ነው የምትመጣ። ዚህ ቀደም ተላምደዋል። ይሁን እስኪ እኔ አንተ ሰው ቤት ስትገባ እኔ አንተ ቤት እገባለሁ ማለት ነው። ቤት አልመጡም አይደል? የት አባቱ ነው የሚመጣ? እዚች ቤት ደግሞ የሚመጣ ነው የሚሻለው

እኔማ አይደለም ወንድ አይደለም ለማለት ነው። ወንድ አይደለም እሱ ሴት እኮ ነው። ሴት እኮ ነው ዝም ብሎ እኮ አሁን አይሆን እንደዚህ ማለት ነው ነው እየነገርኩ ያለ ሴት አረ አይደለም ይኸውልሽ ውሀ ነገር ታለው እኮ ትንሽ ቅምስ ብዬሽ ወጣ ትንሽ እንዲያው እረፍ ብዬ ደክሞኝ እኔም አሰሚም እንዴት ሰው የለም? አረ ቤቶች፣ አረ አቤት፣ ዋ ምን ለፈለፉ እኮ እንዴት ደህና ነሽ ደህና መሸሽ? እስኪ አርምስ ከንዱ በደህና እንዴት ነው ሰላም በይኝ እንጂ። በል እስኪ እንደው ደህና። አንተ ነበርህ አንቺን ፈዘሻል። እሱ ምን እንደው እዚህ ብቻሽን ትቶሽ በባሉ ቤት እንኳን እንዴት እንደዚህ እንደዚያ እያሽከረከረ ወሰደው። አንቺ ማን ነው? ወይኔ ለደህና ሰው ዘር እዚህ አስቀምጦ እንዲያ እየተክለፈለፈ ሰው ቤት የሚገባሙ ነው? እንዲ ተጣጣችሁሯል? ማን ነው እስቲ ንገርኝ። ምን ማን ላንቺ ስለማላወራሽ ነው ስለባልሽ ነው እንጂ ስለባለቤትሽ። እሺ፣ ደሞ ባለቤትሽ አልኩኝ። ምን ምን ባለቤት ምን ሆነ ባለቤት፣ ደሞ ምን ሆነ? ኧረ እንደውም ሳይነግርሽ ነው። አይ ሄዶ እንግዲህ፣ የምትነግረኝ እንደው ንገርኝ። እንደው እስቲ እንደው አሁን እንደው ቤት ላይ የሱ ልብስ አለ ያን ያክል ልብስ ይዞ እንደዚያ ጠቅልሎ ሲሄድ እኮ እኔ እውነቴን ነው። እንዲያው አንጀቴን ቆርጠሽኝ ችል ቤል አንጀቴ ተንጠልጥ እየመጣ ወዳጅ እንደገና ምን ድን ሆኖ ነው እንዲያው ምን ሆኖ ብሎ ነው እንዲያው እዚያ ደነኛ ሴት ላይስ ቢገባ እንዲያው ደነኛ ሴት ላይ ቢገባ በእውነት አይቆጨኝም ነበር። እዚያ ሀገር ብሎ ብሎ በጣሪያት ሴት ላይ ሄዶ እዚያ ተከርቼ እንዲያው ልቤያንስ እንዲያው ለክብሮ ያስብም

ሀዲያ ሀዲያ ሀዲያ፣ እኔ እኮ ንቀቱ ንቀቱ እንጂ እንደዚህ ያንዘረዘረኝ እንደው ስላንቺ ስለማያስብ ነው እንጂ እንዲህ ተንዘረዘረ። እንደው ቢሻው የሄድተው እሱም እንደው አንተ እንደው ደህና እንደው። እውነትሽን እኮ ነው ቢሻው አደራ ብለህ መምጣት እንደው ኧረ ኧረ! እንዴት እንዴት! እኔ እኮ አብረን እንዲህ አንድ ሁነን እንዳደግን ታውቂያለሽ መቼም። እሱና እኔ ስንኖር እዚህ ቀዬ ላይ ስናድግ እሱና እኔ ያው፣ ሌላ ሰው መጠየቅ ትችያለሽ። አንድ ሁነን ያደግንና እቺ ልጅ እኮ

እንዴት ትንሽ እንደው ለልጅት እኮ እውነቴን ነው እንደው ሳገኝ መንገድ ባየኝ ምን ነው አራ ነው ከብት ነው ነው ምንድን ነው ዛሬ አይደለም

እኔ እኮ ነው እንደው። አንተ ግን ቆይ ሰው ከሰው ጋር ሲጣላ ገላግለን እቤት ማስገባት የለብንም። አይ ግልግል ጎበዝ ነው። አየሁ። አሁን እኔ እንደው እኔ ረደግ ሰው የማይከበርበት ሀገር ሆነ ጎበዝ። ኧረ ወይኔ! ኧረ ወይኔ! ረዘራ ፈረዘራ ፈረመደፈ ኧረ መደፈ ጭራሽ ቤቴ ተቆላልበሽ ላግኝሽ ላገኝሽ እኔስ ግድ የለም እሄድላታለሁ ያንቺ ነገር ግን